ሰላም ሰላም፣ ጤና ይስጥልን የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የአገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዞትራ ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ደግሞ ጊዜ ሚዲያን ነው። በዛሬው መሰናዷችን ከቀነኔ አዱኛ እልፈት ጋር ተያይዞ በዛሬው ችሎት ፍርድ ቤት ተጨማሪ ቀናትን ለፖሊስ መፍቀዱና እንዲሁ ደግሞ ሌሎች ጉዳዮችን ልነግራችሁ ወደን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ተከታተሉ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 ግራውንድ ፕላስ ፋይቭ የገበያ ማዕከል በመገንባት በድጋሚ ሱቆችን ለሽያጭ አቅርበናል። የቀሩን ቤቶችና ሱቆች ውስን ስለሆኑ ፈጥነው ይደውሉ። ቴመር ሪልስቴት። ቀናን አዱኛ ህይወቷ ካለፈ እነሆ ቀናት እየሄዱ ቀናት እየመጡ ወር አልፎ አርባ ቀናት ደረሱ። ቀናት ተቆጠሩ። መጋቢት አንድ ቀን ሌሊት ለመጋቢት ሁለት አጥቢያ ማለትም መጋቢት ሁለት ቀን 2017 ዓ ም ላይ የቀነኒ ሞት ከተሰማበት ቀን ጀምሮና ጉዳዩ በህግ ተይዞ ፍርድ ቤት መቅረብ ከጀመረ ጊዜ ጀምሮ ፖሊስ እንዴት ያለ የምርመራ ውጤት አምጥቶ ለፍርድ ቤት ያቀርብ ይሆን? ፍርድ ቤቱስ ምን አይነት ውሳኔ ይወስን ይሆን? የሚለው የብዙ ኢትዮጵያውያን ጉዳይ ሆኖ ሰንብቷል። ከቀነን አዱኛ ሞት ጋር ተያይዞ ከዚህ ቀደም በተለያዩ ማህበራዊ ሚዲያዎች ላይ በተለይ ደግሞ በቲክቶክ መንደር ውስጥ ቀደም ብሎ በብዛትም በስፋት ይታይ የነበረው የሁለትዮሽ ጉራ አሁን ረገብ ያለ ይመስላል። አሁን እንደ ከዚህ ቀደሞቹ ጊዜያት እርሱ ነው የገደላት እርሱ አይደለም የሚሉ ጉንጫ አልፋ ክርክሮች በብዙ አይታዩም። የቀነን ህይወት ካለፈ በኋላ ሌላም እርሷን መሰል እንስቶች እንዲሁ ህይወታቸውን ሲያጡ አይተናልም ሰምተናልም። የሴት ልጅ ሞት ተራና ተርታ ከመሆኑም በላይ ወትራዊም እለታዊም ዜና ሆኖ የሰው ጆሮ የለመደው ጉዳይ ሆኖ መጥቷል። እለት እለት እንዲህ ያለች ሴት እንዲህ ባለሰው ተገደለችና ሞተች የሚል ዜና መስማታችን የተለመደ ነገር ሆነ የሞዴል ቀነኒ አዱኛ አርባኛ ቀን መታሰቢያም በቅድስት ስላሴ ካቴድራል ቤተሰቦቿና ጓደኞቿ እንዲሁም ወዳጅ ዘመዶቿ ሁሉ በተገኙበት የሻማ ማብራት ስነ ስርአት ተካሂዷል ወዳጆቿ ቀነኒ የኦሮሞ ባህላዊ ልብስ በሆነ አልባስ አጊጣ የተነሳችውን ፎቶ ጥቁር ቲሸርት ላይ አሳትመው የሻማ ማብራት መታሰቢያው ላይ የተገኙ ወዳጆች ሁሉ ዛሬም ድረስ ሀዘናቸው ከልባቸው የወጣ እንዳይደለ ያስታውቅባቸዋል። ከዚህ ሁሉ በላይ ደግሞ የቀነኔ አዱኛ እናት እያሉበት ሁኔታና ሀዘን እንዴት አድርጎ አካል ዛላቸው ላይ እንደተጫወተባቸው ያስታውቃል። ቆሞ መሄድ የከበዳቸው ይመስላሉ። ለሀዘን በብዙ በብዙ እጅ የሰጡ መሆናቸውና አሁንም አሁንም መልሰው መላልሰው የማልቀሳቸው ነገር በብዙ አንጀት የሚበላና በወቅቱ እዛ የተገኙ ወዳጅ ዘመዶቿን፣ ጓደኞቿን ሁሉ እያባባ ያስለቀሰ ጉዳይ ነበር።

በቀንኒ አዱኛ ሞት ሁለት ጎራዎች መታየታቸው ዛሬም የሚታይ እውነት ነው። ወዲህ ራሷን አጥፍታ ነው፣ ወዲያ ተገድላ ነው ባዩ ባለበት ልክ ገለልተኛ ሆነው የፖሊስን የምርመራ ውጤት እንጠብቅ የሚሉም ደግሞ ፍርድ ቤቱ ስለምንድን ነው የፍርድ ሂደቱን የሚያንጓትተው ሲሉ ቅሬታቸውን በሚያሰሙት ልክም ፖሊስ የምርመራ ስራውን እስኪጨርስ ድረስ ፍርድ ቤቱም ልከኛና ትክክለኛ ፍርድ መስጠት የሚያስችለው ማስረጃ እስኪያገኝ ድረስ የችሎት ውለው በተለዋጭ ቀጠሮ መራዘሙ

ባዮችም አሉ። እርግጥ ነው መጨረሻ ላይ እንዲህ ብለው ሀሳባቸውን ያነሱ ሰዎች ከብዙ ነገር አንጻር ንግግራቸው ሚዛን የሚደፋ ይመስላል። የፍትህ ስርዓቱ በልክ ተመርምሮ በጥልቅ የተጠና የወንጀል ምርመራ ውጤት ሲደርሰው ለማንም ያላደላ ከእውነት ከፍትህና ከርእታ አንጻር ቢታይ ግልጽ የሆነ ብይን ለመስጠት ያስችላል ባዮች ነን። በነቀነኒ አዱኛና በድምፅ አንዱ አለም ጎሳ ጉዳይ ከቀናት በፊት ውሎ የነበረው ችሎት ለፖሊስ ስምንት ተጨማሪ ምርመራ ቀናት ፈቅዶ ቀጣዩን ቀጠሮ ለዛሬ ዛሬ ማለትም ለሚያዝያ 17 ቀን 2017 ዓ.ም ተ ተለዋጭ ቀጠሮ መስጠቱ ይታወቃል። ከዚህ ቀደም በነበረው የችሎት ውሎ የመገናኛ ብዙሃን ባለሙያተኞች የድምፃዊ አንዱ ዓለም ጎሳን የችሎት ሂደት እንዳይታደሙ በፍርድ ቤቱ በታገዱት መሰረት ዛሬ ጋዜጠኞች ገብተው ችሎቱን መዘገብም መታደምም አልቻሉም። የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት በፍቅረኛው ወጣት ሞዴል ቀነኔ አዱኛ አልፈት ተጠርጥሮ በምርመራ ሂደት ላይ የሚገኘው የአርቲስት አንዱ ዓለም ጎሳ ጉዳይ በታየበት ችሎት ነው። ፍርድ ቤቱ መገናኛ ብዙሀን እንዳይታደሙ ያገደው ከዚህ ቀደም ችሎቱ የመገናኛ ብዙሀን በተለያዩ ጊዜያት የችሎቱን ውሎ በተደጋጋሚ አዛብተው ዘግበውታል የሚል የምርመራ ሂደቱ ላይ እክል በመፍጠራቸው በችሎቱ እንዳይታደሙ መጠየቁ ይታወቃል። በጉዳዩ ላይ አስተያየት እንዲሰጡ በችሎት የተጠየቁት የተከሳሽ ጠበቃም በበኩላቸው ፖሊስ ያቀረበውን አቤቱታ እንደሚደግፉትም ገልጸው ነበር። ችሎቱም ግራ ቀኙን ካዳመጠ በኋላ መገናኛ ብዙኃን ከአሁን በፊት በአንድ ጊዜ ተከሳሽ ለፋሲካ በዓል ወጥቶ ኮንሰርት ለማዘጋጀት ጠይቋል፣ ሌላ ጊዜ ደግሞ የሟች የግል ማህደር ወይም ዳያሪ በተከሳሽ ጠበቃ እጅ ነው የሚገኘው የሚሉ የተዛቡና አሰተኛ ዘገባዎችን ማቅረባቸው በችሎቱና በምርመራ ሂደቱ ላይ እክል እንደሚፈጠርበታም በመታመኑ የመገናኛ ብዙኃን ባለሙያተኞች፣ ጋዜጠኞች ችሎቱን እንዳይታደሙ በሚል ነበር ብይን የሰጠው። በዚህ ችሎት በዚህ አይነት መልኩ ትክክለኛውን የችሎት ውሎ ከመዘገብ ይልቅ እውነትን አዛብተው የዘገቡ መገናኛ ብዙሃን የትኞቹ ናቸው የሚለው ሳይለይ ችሎቱ ላይ የታደሙ የመገናኛ ብዙሃን ባለሙያተኞች ለቀው እንዲወጡ በዳኞች በታዘዘው መሰረት የዶችቬሌ ዘጋቢና የሌሎችም መገናኛ ብዙሃን ዘጋቢዎች በዚሁ ትዕዛዝ ከችሎቱ ለቀው እንዲወጡ መደረጋቸው ከተሰማ በኋላ ይሄ ልክ አይደለም የሚል ቅሬታ ከዙ ሲሰማ ቆይቷል። ይህን በተመለከተ የተዛባ መረጃ አቀረቡ የተባሉ ጋዜጠኞችን ብቻ ለይቶ እንዳይገቡ ማድረግ ሲቻል ስለምንድን ነው ሙሉ ለሙሉ ችሎቱ ከሚዲያ ባለሙያተኞች ነፃ ማድረግ የተፈለገው የሚል ጥያቄም ይዘው በቂሉ ጀምረዋል። ከዚህ በፊት የተከሳሽ ጠበቃ መገናኛ ብዙሃን ችሎት ላይ ያልተባለውን በዘገባዎቻቸው እያካተቱ ነው በሚል ባቀረቧቸው ተጨባጭ ይዘቶች ችሎቱ በስም ጭምር ለተጠቀሱ የመገናኛ ብዙሃን ማስጠንቀቂያ መስጠቱ ይታወቃል። የአማላይ ግን ዛሬ ከሚዲያ ባለሙያተኞች ነ የሆነው ችሎት ዛሬ በዋለው ችሎት ፍርድ ቤቱ ለፖሊስ ተጨማሪ አስር የምርመራ ቀናትን መፍቀዱም ተሰምቷል። በመግቢያችን እንዳልነው ቀነኒ አዱኛ ሞት ጋር ተያይዞ እንደዚህ ቀደሞቹ የማህበራዊ ሚዲያው ጉንጫ አልፋ ክርክሮች እልፍ ልፍ እያሉም ቢሆን ቢታዩም አሁንም ግን የእሷ ጉዳይ ከአንጀታችን ከወዳችን አልወጣም ያሉ ሰዎች እለት እለት የፍርድ ሂደቷን እየተከታተሉ የሚሰማቸውን ነገር ይጽፉ ይዘዋል። ከእነዚህ መካከል የቀነኒ አዱኛን ጉዳይ ስራዬ ብላ የምትከታተል የቅርብ ወዳጇ የቀነኒን ጉዳይ ለማየት ፍርድ ቤት የያዘው ቀጣዩ ቀጠሮ ሁለት ቀናት ብቻ ቀርተውታል ስትል ከሁለት ቀናት በፊት የዛሬው ፍርድ ቤት ውሎ ላይ ምን እንደሚወሰን በጉጉት ስትጠብቅ የነበረች ወዳጇ እንዲትላለች ጊዜውን መቁጠሩ በጉዳዩ ላይ ከተለመደው ህዝቡ እንዲህ ያሉ በሴቶች ላይ የሚደርሱ ምንነታቸውና እንዴት እንደተፈጠሩ ሳይታወቁ ሚስጥር ሆነው የሚቀሩ ጉዳዮች ላይ የተለየና ጥያቄ የሚያነሳ ድምጽ ማየት እስከ አጥንታችን ሊያሳምመን የግድ ነው። ታምን ህመማችንን ስናውቀው ነው መዳን የሚባል ነገር የሚመጣው ኖርማል አድርገን የህይወታችን አካል አድርገናቸው አንተ ተበስ አንቺ ተበስ ተባብለን አብረናቸው የምንኖራቸውን የሴት ልጅ ጥቃቶች አንድም በህግ ወዲያ ደግሞ በሌላ አንድም በህግ ሌላ ደግሞ ማህበረሰቡን ከቤተ እምነት እስከ ትምህርት ቤት አስተምረን መቀየር የግድ ነው ሴት ልጅ ከፍቅረኛዋ ጋር የምትኖርበት ቤት ውስጥ ሙታ ስትገኝ የሚደነግጥ ብሎም የሚቆጣ ሴት ልጅ ስትለከፍ ዋ ብሎ የሚያስጠነቅቅ ጥቃት ፈጽሞብኛል የምትልን ሴት ሳያሸማቅቅ አዳምጦ መላ የሚልና ሴቶችን አስተምሮ በራሳቸው የሚያቆም ማህበረሰብ ውሎ ቢያድርም ይፈጠራል ባይነኝ የአንድ ሌሊት መንገድ አይደለምና ቢሆንም ግን ይህም ይደርሳል አብረን ከሰራን ትላለች ይህ ጉዳይ በአያሌ ከነከናት ግለሰብ የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች፣ እናንተም አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ጊዜ ሚዲያን አሁንም ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። አብራችሁን ስለቆያችሁ ክበሩለን።